አዲሱ ቴክኖሎጂ ገሚሱን ሚሊዮነር ሲያደርግ ገሚሱን ደግሞ ስራ አልባ ያደርጋል። ይህ አዲስ ቴክኖሎጂ የዓለማችን ላይ ከፍተኛ መነጋገሪያ ሆኗል። ኢትዮጵያችንን ጨምሮ እኛ ልጆች በጣም በርካቶች ይህንን ነገር እየሰሩ እያሳዩ ነው ማለት ነው። በጣም ከመገረማቸው የተነሳ ብዙ ተከታይ ያላቸው ሰዎችም በዚህ ነገር በጣም ተገርመው ስለዚህ ጉዳይ እያወሩ ነበረ። ለመሆኑ አዲሱ ቴክኖሎጂ ምን ጥቅምና ጉዳት አለው? ለምንስ ነው በርካቶችን ደግሞ በጣም አስደንግጧል? በርካቶችን ደግሞ ኢትዮጵ ያስረግጧል ይሄ ለምንድን ነው የሚለው ነው የምንፈትሸው ማለት ነው። በጣም አንገብጋቢ ጉዳይ ነው። ምክንያቱም አሁን ደግሞ በተለይ ስራ አጥ ወጣቶች በሀገራችን እንዲሁም በአለማችን ላይም የበዛ ስለሆነ የነሱን ስራ አጥነት ወደ ስራ የሚቀይር ነው። ግማሹ ደግሞ ስራ ያላቸውንም የሚቀማ ነው ይሄ ቴክኖሎጂ ማለት ነው። አርቲፊሻል ኢንቴለጀንስ። ስለዚህ ጉዳይ በጥልቀት ነው የምንመረምረው። አብራችሁን ስለምትሆኑ ከወዲሁ ክብሮታችን ምስጋናችን ይድረሳችሁ። ሮማን ጸጋይ ነኝ ከአክሱም ቲዩብ ሰናይ ቆይታ ይሆንላችሁ። እናንተ ማህበራዊ ሚዲያ ላይ ሲዘዋወር አይታችሁት ሊሆን ይችላል። ይህ በተለይ ደግሞ የፊልም ኢንዱስትሪውን በጣም እያስደነገጠ ነው። ይሄ የአርቲፊሻል ኢንቴሊጀንስ ከፊልም ኢንዱስትሪ እንጀምርና ወደ ተለያዩ ዘርፎች ነው የምንሄደው ማለት ነው። አርቲፊሻል ኢንቴሊጀንስ እንግዲህ በፊልም ኢንዱስትሪ ውስጥ በተለያዩ ዘርፎች እያበረከተ ያለው አስተዋጽኦ እጅግ ተደማጭነት፣ ተቀባይነት እያገኘ ነው። የተፈጥሮ ምስሎችን መፍጠር፣ ለምሳሌ ቪዥዋል ኤፌክት እና ሲጂአይ ኤአይ ማለት ነው። እንደ ዲፕ ፌክ፣ ምናባዊ ገጸ ባህሪያት፣ ውስብስብ እይታ ውጤቶችን በቀላሉና በፍጥነት የሚፈጠርና የሚሰጥ ነው። ለምሳሌ በስታር ዋር ውስጥ የሉክ ስካይወርድ ወጣት ፊት በአርቲፊሻል ኢንቴሊጀንስ እንደተፈጠረ ይታወቃልና ሌላው ስክሪፕት መጻፍና ትንታኔ ነው። ስክሪፕት ራይቲንግ ኤንድ አናሊሲስ ነው። አርቲፊሻል ኢንቴሊጀንስ መረጃዎችን በመተንተን ተመልካቾች ሊወዱት የሚችሉትን ታሪኮችን መጻፍ ወይ ደግሞ ስክሪፕቶችን ማሻሻል ይችላል። ስለ ተዋናዮች ናይ ደግሞ ዲጂታል አክቸርስ ማለት ነው። አርቲፊሻል ኢንቴሊጀንስ ሙሉ ለሙሉ ምናባዊ ተዋናዮችን መፍጠር የሚችል ነው። እነዚህ ከእውነተኛ ሰዎች መለየት በማይቻልበት ደረጃ ላይ የደረሱ ትላንት ከትላንት በስቲያም ሳየው የነበረው የእኛ አገር ልጆች ራሱ ክሬት ያደረጉትን እያየው ነበረ። ለምሳሌ በአንዳንድ ፊልሞች ውስጥ የሞቱ ተዋናዮችን በአርቲፊሻል ኢንቴሊጀንስ ተመልሰው ታይተዋል ማለት ነው። አርቶዝ እና ፖስት ፕሮዳክሽንንም ስናይ ኤዲቲንግ ንድ ፖስት ፕሮዳክሽን ማለት ነው። አርቲፊሻል ኢንቴሊጀንስ በራሱ ስር ቪዲዮዎችን መቁረጥ፣ የድምፅ ውጤቶችን መጨመር እና እንዲሁም የቀለም ማስተካከያ ማድረግ ይችላል ማለት ነው። የተመልካች ልምድ ይሄ ኦዲየንስ ኤክስፔሪየንስ የምንለውን አርቲፊሻል ኢንቴሊጀንስ ተመልካቾችን በመተንተን ግላዊ የሆኑ ፊልሞችን ወይ ደግሞ የተመልካች ምርጫዎችን መሰረት ባደረጉ ነገሮች ሰዎች ላይ ምክሮችን ይሰጣል። ሌላው በጣም ያሰጋው አርቲፊሻል ኢንቴሊጀንስ በፊልም ኢንዱስትሪ ውስጥ ትልቅ ለውጥ እያመጣ ቢሆንም ለተዋናዮች ግን ሁለቱንም እድሎችና ፈተናዎችን ነው የሚፈጥረው። ለዚህ ነው በረሳችንም እንዳያችሁት በአንድ ሳንቲም ሁለት ገጽታዎች ውስጥ የሚንጸባርቁ ነገሮችን ልናይ ሞክር ነው ማለት ነው። እና እድሎቹን ስናይ፣ እድሉ ስንጀምር አዳዲስ የፈጠራ እድሎችን አርቲፊሻል ኢንቴሊጀንስ ተዋናዮችን ከምናባዊ ገጸ ባህሪያ ጋር እንዲተባበሩ ያስችላቸዋል። ለምሳሌ ተዋናዮች በአንድ ትዕይንት ውስጥ ከአርቲፊሻል ኢንቴሊጀንስ ጋር የተፈጠሩ ገጸ ባህሪያት ጋር መ ተባበር ይችላሉ። ሌላ የወጣትነትና የህይወት መቀጠል ነው። ኤአይ ተዋናዮች በተለያዩ እድሜ ክልል ሆኖ እንዲታዩ ያደርጋል። ለምሳሌ በዲፕ ፌክ ቴክኖሎጂ ተዋናይ በወጣትነት መልክ ማየት ይቻላል ማለት ነው። ይህ ፍላሽባክ አድርገን እኛ በፊት ፊልሞች ላይ እንደምንሰራው ማለት ነው። ያንን ፍላሽባክ በትክክል ወጣት ያንን ለምሳሌ የሰባ ዓመት አዛውንት ከሆነ 16 17 ዓመት ልጅ በነበረ ሰዓት የነበረውን ታሪክ የሚያሳይ ማለት ነው እና ሌላው ዓለም አቀፍ ተደራሽነት ነው። አርቲፊሻል ኢንቴሊጀንስ በራሱ ስር የትርጉም የድምጽ ማመጣጠን ቴክኖሎጂዎችን በመጠቀም የተዋናዮችን ትርኢት ለዓለም አቀፍ ተመልካቾች ተደራሽነት ያደርጋል። ሌላ አነስተኛ ተዋናዮችን እድልም ስንመለከት አርቲፊሻል ኢንቴሊጀንስ በተመጣጣኝ ወጪ ፊልሞችን በመፍጠር ለአነስተኛ ተዋናዮችና ለአነስተኛ ፊልም ሰሪዎች እድል ይፈጥራል። ቅድም እንዳልኳቸው ብዙ ስራ አጦችም ስላሉ ማለት ፓሽናቸው ሆኖ ነገር ግን በኢኮኖሚም ሆነ ኢኮኖሚካሊም ሆነ በሌሎች ነገሮችም ስራግል የገጠማቸው ልጆች ልጆች በቀላሉ እጃቸው ላይ ባለ ስልክና በኢንተርኔት አክሰስ ካላቸው እንዲህ አይነት ነገሮችን መስራት ይችላሉ ማለት ነው። ብዙ በር ማንኳኳት ላይ ይጠበቅ ነው። እጃቸው ላይ ባለው ስልክ መስራት ይችላላችሁ ማለት ነው። ይህንን እድል አምጥቷል። ፈተናዎቹን ስናይ የስራ መቀነስ ነው። እንግዲህ በርካቶች ያስደነገጠው የስራ መቀነስ ነው። ጆብ ዲፕሌስመንት ማለት ነው። አርቲፊሻል ኢንቴሊጀንስ ምናባዊ ተዋናዮችን በመፍጠር አንዳንድ ተዋናዮችን ሊተካ ይችላል። በተለይ ደግሞ በተጨማሪ ይሄ ኤክስትራ ወይ ደግሞ በተወሰኑ ሚናዎች ውስጥ ያሉ ሰዎች ማለት ነው። የስነ ምግባር ጉዳዮች ኢኮሎጂካል ኮንሰርንስ የአርቲፊሻል ኢንቴሊጀንስ ተዋናዮችን መጠቀም በተለይ ደግሞ የሞቱ ተዋናዮችን መልሶ መፍጠር የስነ ምግባርና የፍቃድ ጥያቄዎችን የሚያስነሳ ነው። የሰው ልጅ ፈጠራን መቀነስንም ስናይ በእጅጉ ነው የሚወዳው በነገራችን ላይ ያ ሰንፋል ማለት ነው። ከመጠን በላይ አርቲፊሻል ኢንቴሊጀንስ መጠቀም የተዋናዮችን ልዩ ስሜታዊና ፈጠራዊ አቅምን ሊገድብ ይችላል። ስክሪፕት ራይተሮችን፣ ሌሎችንም ማለት ነው። በጣም ባገዛችሁ ቁጥር እናንተ ያላችሁን እውቀት እሱ ስለሆነ የሚሰራው የእናንተ ነገር ውስን ይሆናል ማለት ነው። ተመልካች ውስጥ ተቀባይነትንም ስናይ ተመልካቾች በአርቲፊሻል ኢንቴልጀንስ የተፈጠሩ ገጸ ባህርያትን ከእውነተኛ ተዋናዮች ጋር ሲያወዳደሩ ሊቀበሏቸው ወይ ደግሞ ሊቋወሟቸው ይችላሉ። ግን መለየት እስከሚያቀታችሁ ድረስ ነው። በነገራችን ላይ እነዚህ ኤአዮች የሚሰሩት እና ራሱ ጎን ለጎን አድርጋችሁ ብታዩ ምንም የማትለዩበት የትኛው ነው ሰው የትኛው ነው ኤአይ፣ በኤአይ የተሰራው የሚለውን ነገር እስከሚያምታታችሁ ድረስ ነው የሚሆነው ማለት ነው። እና ለወደፊቱ የተዋናዮች እጣ ፈንታ እንደው ምን ይሁን ብለን ደግሞ ስንፈትሽ አርቲፊሻል ኢንቴልጀንስ እድገት ተዋናዮቹን ሙሉ ለሙሉ

ብለን አናምንም። የስራ መልካም እድሩን እንደገና መቅረጽ የተዋናዮችን ወደፊት እጣ ፈንታ ሊመስል የሚችለው ስናይ የሰውና አርቲፊሻል ኢንቴልጀንስ ትብብር ያስፈልጋል። ሙሉ ለሙሉ በአርቲፊሻል ኢንቴልጀንስ ብቻ መስራት አይቻልም። ተዋናዮች ከአርቲፊሻል ኢንቴልጀንስ ጋር ተባብረው የተሻሉ ትርኢቶችን መፍጠር ይችላሉ። ለምሳሌ ተዋናዮች የፊታቸውን ወይ ደግሞ የድምጻቸውን ቅጂ ስሬት ለአርቲፊሻል ኢንቴልጀንስ በመስጠት በተለያዩ ፕሮጀክቶች መሳተፍ ይችላሉ ማለት ነው። የፊታቸውን የሰውነታቸውን አካላዊ ነገርና ድምጻቸውን ማለት ነው። ከዛ ልዩ ተጸጥኦ ፍላጎትንም ስንመለከት የሰው ልጅ ስሜታዊ ግንኙነትና ትክክለኛነት በተዋናዮች የሚሰጥ ልዩ እሴት ነው። ሕክምናው ላይም አሁን በነገራችን ላይ ብታዩ አሁን ሕክምናውን ሙሉ ለሙሉ ሰዎችን ወደ ኤአይ ሊቀየሩ ይችላሉ እና ሰዎች ስራ አጥ ሊሆኑ ሰዎች ስራ አጥ ሊደረጉ ነው የሚል ስጋትን ባለፈውም ነግራናችሁ ነበር። እና በሰዎች በሰው ልጆች ብቻ ግን መሰራት ያለባቸው በሰው ልጆች ንክኪ የሚድኑ በሽታዎች አሉ። በሰው ልጆች የሚሰጡ ሕክምናዎች አሉ። አርቲፊሻል ኢንቴሊጀንስ ሊተኳቸው የማይችሉ ማለት ነው እና መቶ ፐርሰንት ከስራ ውጭ ያደርጋሉ ማለት አንችልም። እና ስለዚህ ይህም ትወናው ጋም ስንመጣ የሰው ላይ ስሜታዊ ግንኙነት እና ትክክለኛነትን በተዋናዮች የሚሰጥ ልዩ እሴት ስለሆነ ይህንንም አርቲፊሻል ኢንቴሊጀንስ ከነዚህ ሰዎች ነው የሚወስደው ማለት ነው። ስለዚህ ተመልካቾች በስሜት የተሞሉ ትርኢቶችን ከእውነተኛ ተዋናዮች መጠበቅን ይቀጥላሉ ማለት ነው። አሁን በተጠይቆኝ በአርቲፊሻል ኢንቴሊጀንስ የተሰራ ነገር እንደው ተአምር ይመስላል የሰው ልጅ ጥበብ ብዬ ላ ይችላለሁኝ እንጂ ስሜት ሊሰጠኝ የሚችለው በሰዎች የተሰሩ ፊልሞችን ባይ ነው እኔ ደስ ይለኝ። የፐርሰናል እይታ ማለት ነው እና አዳዲስ የስራ መስኮችን ስናይ ደግሞ ተዋናዮች በአርቲፊሻል ኢንቴሊጀንስ ልማት የዲጂታል ገጸ ባህርያትን መፍጠር ወይ ደግሞ የተጨመሩ እውነታዎችን እነሱ እንደሚሉ ኤአር ወይ ደግሞ ቪአር በምህጻረ ቃሉ ፕሮጀክት ላይ መሳተፍ ይችላሉ ማለት ነው። የስነ ምግባር እና ደንቦችንም ስንመለከት የአርቴፊሻል ኢንቴሊጀንስ አጠቃቀምን ለመቆጣጠር አዳዲስ ደንቦች ሊፈጠሩ ይችላሉ። ይሄ ደግሞ የተዋናዮችን መብት ይጠብቃል። ለምሳሌ ተዋናይ ምስልን ወይ ደግሞ ድምፅን ለአርቴፊሻል ኢንቴሊጀንስ ጥቅም ላይ እንዲውል ፈቃድ መጠየቅ ሊያስችል ይችላል። አሁን የእኔን ድምፅ ወስዶ የሆነ ሰው የሆነ ቦታ ከመጠቀሙ በፊት እኔን አስፈቅዶ ከኔ ጋር አግሪመንት አድርጎ የሚከፈልም ነገር ካለ ከፍሎ ፈቃደኝነት ጠይቆ የፊቴንም የሰውነቴንም የድምፄንም ነገር ለአርቲፊሻል ኢንቴለጀንሱ የሚሰጠው ማለት ነው። እና በኢትዮጵያውያንና አፍሪካውያን ያለውን አንድምታም ስናይ በአጠቃላይ በአፍሪካ ፊልም ኢንዱስትሪ ውስጥ አርቲፊሻል ኢንቴለጀንስ ተመጣጣኝ ወጪ ያላቸው ፊልሞችን በመፍጠር ሎው በጀት የሚባለው ማለት ነው፣ ተዋናዮችን ተደራሽነት በማስፋት ትልቅ እድል የሚሰጥ ነው። ለምሳሌ በኢትዮጵያ ውስጥ ያሉ ፊልም ሰሪዎች አርቲፊሻል ኢንቴለጀንስን በመጠቀም ከፍተኛ ጥራት ያላቸው ምስሎችን በተመጣጣኝ ወጪ መፍጠር ይችላሉ ማለት ነው። ይህም የአካባቢ ተዋናዮችን ተሳትፎ ያበረታል። ነገር ግን ደግሞ የቴክኖሎጂ ተደራሽነት እና የሰለጠኑ ባለሙያዎች እጥረት ተግዳሮት ሊኖር ይችላል ማለት ነው። ስለዚህ በአርቲፊሻል ኢንቴሊጀንስ ላይ የሰለጠኑ ተዋናዮችና ፊልም ሰሪዎች መፍጠብ ወሳኝ ይሆናል ማለት ነው። አርቲፊሻል ኢንቴሊጀንስ እንግዲህ በፊኑ ኢንዱስትሪ ውስጥ አብዮት እያመጣ ነው ልንለው ነው የምንችለው። ነገር ግን የሰው ልጅ ተዋናዮች ልዩ ስሜታዊና ፈጠራዊ አቅም በቀላሉ ሊተካ ይችላል ብዬ እኔ በግሌም አላምንም። ጥናቱም ይህን ነው የሚያመለክተው። የወደፊት የተዋናዮች እጣፈንታ ከአርቲፊሻል ኢንቴሊጀንስ ጋር በመተባበር አዳዲስ ክህሎቶችን በመማርና በፈጠራ ላይ በማተኮር ላይ የሚመሰረት ነው የሚሆነው። በኢትዮጵያም ሆነ በዓለም አቀፍ ደረጃ ተዋናዮች ይህንን ቴክኖሎጂ እንደ እድል ተጠቅመው የበለጠ ማራኪ ታሪኮችን ለመፍጠር መስራት ይችላሉ ማለት ነው። ስለዚህ የፊልሙን እንደዚህ በጥቂቱ ዳሰስ ነው ማለት ነው። ወደ ሌሎች ደግሞ እንምጣ። ሌሎች ስራዎችን ይቀማሉ ወይ፣ ህይወታችንን ያቀላሉ ወይ ወይስ ደግሞ ሙሉ ለሙሉ አርቲፊሻል ኢንተለጀንስ የሰው ልጅ መተካት ይችላሉ የሚለውን ነው የምናየው ማለት ነው። ለምሳሌ አሁን ይሄ ፍሎው ቴክኖሎጂ ምንድን ነው ብለን ስናይ የተለያዩ ዘርፎችን ለማገናኘት ውሂብን ጠፈ መልኩ ለማስተላለፍና ሂደቶችን ለማቀላጠፍ የተነደፈ አዲስ የቴክኖሎጂ ስርዓት ነው ማለት ነው። በተለይ ደግሞ በሰው ሰራሽ አስተዋሎት አርቲፊሻል ኢንተለጀንስ እንዲህ የነገሮችን በይነመረብ የለኦቲ ቃል በቃል ስንተረጉመው ነው ይህንን የሚሰጠን ክላውድ ኮምፒውቲንግ ማለት ነው። ክላውድ ኮምፒውቲንግ ላይ ተመሰረተ ነው። በቀላሉ ስንነጋገር እንግዲህ ፍሎው የተለያዩ መሳሪያዎችን፣ ሶፍትዌሮችን፣ ስርዓቶችን በአንድ ላይ እንዲሰሩ በማድረግ የተግባር ፍሰት የሚያቀላጠፍ ቴክኖሎጂ ነው ማለት ነው። እና ለምሳሌ በአንድ ስማርት ከተማ ውስጥ ወይ ስማርት ሲቲ ውስጥ ፍለው ቴክኖሎጂ የትራፊክ መብራቶችን፣ የትራንስፖርት ስርዓቶችን፣ የአካባቢ ዳሳሾችን በማገናኘት የትራፊክ መጨናነቅን መቀነስ፣ የሀይለ ፍጆታ መቆጠብ፣ የአካባቢ ብክለትን መቀነስ ይችላል ማለት ነው። በተመሳሳይ ደግሞ በጤና ዘርፍ ስንመለከት የታካሚ መረጃዎችን በፍጥነት በሆስፒታሎች መካከል ማጋራት እና የሕክምና ውሳኔዎችን ማፋጠን ይችላል ማለት ነው። ይሄ አሁን እኛ ወረፋ ብለን የምንቆምባቸው ቦታዎች ከዛ ደግሞ ሌላ ቢሮ ሄደን የባኪ የምናመጣበት ካርዶቻችንን በጣም ብዙ ፕሮሰሶች በደቂቃዎች ውስጥ ብዙ ሰዎችን ማስተናገድ ይችላል፣ ያቀላጥፋል፣ ጊዜያችንን ይቆጥባል ማለት ነው እና በአንድ ፋብሪካ ውስጥም ፍሎ ቴክኖሎጂ ስንመለከት የማሽኖችን አፈጻጸም በቅጽበት ነው የሚከታተለው፣ ምርትን ያሻሽላል፣ ሊከሰቱ የሚችሉ ችግሮች ደግሞ አስቀድሞ ይለያል። በተለይ ደግሞ ይሄ ሊሰመርበት ይገባል፣ ሊከሰቱ የሚችሉ ችግሮችን አስቀድሞ የሚለይ ነው። ይህ ሁሉ በአንድነት የተቀናጀ ስርዓት ውስጥ ማከናወን ማለት ለሰው ልጅ ህይወት በጣም ያቀላል ግን ደግሞ የሰዎችን ስራ ስለሆነ የሚወስደው፣ እዛ ቦታ ላይ ያሉ ሰዎች ተወሰኑት በስተቀር በዚህ አርቲፊሻል ኢንቴሊጀንስ አሁን ለምሳሌ አስር ሰው የሚሰራውን ወይ ሀያ ሰው የሚሰራውን ሰው አንድ አርቲፊሻል ኢንቴሊጀንስ ይሰራዋል እንደማለት ነው። እና ውጤታማነቱ ወይ ደግሞ ተግባሩን ስንመለከት በራስ ስር በማከናወን ጊዜና ጉልበትን ይቆጥባል ማለት ነው ምርታማነትንም ፕሮዳክቲቪቲንም ስናይ የተለያዩ ስርዓቶችን በማገናኘት የስራ ፍሰትን ያፋጠናል አሁን የምንማረርባቸውን ነገሮች በየቦታው በተለይ ደግሞ የመንግስት ተቋማት ሄደን ምንጉላላባቸው በጣም ብዙ ቢሮዎች አሉ አደለ? ስለዚህ እነሱ እነሱን በጣም ያቀላጥፍልናል ማለት ነው። ጊዜያችንን ከመቆጠብ አንጻር በጣም ተጠቃሚ እንሆናለን ማለት ነው። የሰውን ጉልበት መቀነስ፣ ስህተቶችን መቀነስ፣ ወጪን መቀነስ የመሳሰሉትን ነገሮች ያደርጋል። አካባቢ ጥበቃ ኢንቫይሮንመንታል ኢምፓክትን የሀይል ፍጆታን በመቀነስ ሀብቶችን በብቃት በመጠቀም ለአካባቢ ጥበቃ አስተዋጽኦ የሚያደርግ ነው። በጣም ሰፊ የሆነ ጥቅም ነው ነው በእርግጥ ያለው ግን የዛኑ ያህል ደግሞ ስለ ኤአይ አደገኛነት በጣም በተደጋጋሚ አውርተናል በዚህ ጉዳይ ላይ። አሁን ደግሞ ሰሞናችንን በኢትዮጵያ በአፍሪካ እንዲ በአጠቃላይ በዓለም ላይ አሁን የመጣው የፍሎ ቴክኖሎጂ በጣም እየተወራበት ነው ያለው እና በዛ ጉዳይ ነው ድጋሚ ያነሳ ነው እና የፈጠራውም በጣም የሚገርም ነው። ስለዚህ በኢትዮጵያና በአፍሪካም እንደ አጠቃላይ ስናየው ፍሎው ቴክኖሎጂ የዲጂታል ኢኮኖሚን ለማጠናከር፣ የከተማና የገጠር ልዩነቶችን ለመቀነስ እና የአገልግሎት አቅርቦቶች ደግሞ ለማሻሻል ትልቅ አስተዋጽኦ ሊያበረክት ት ይችላል ተብሎ ነው የተጠበቀው። ለምሳሌ ኢትዮጵያ ውስጥ ያለው ኢንተርኔት ተደራሽነትን በማስፋት ፍሎ ቴክኖሎጂን በመጠቀም የጤና የትምህርት አገልግሎቶችን ወደ ገጣ አካባቢዎች ማስፋፋት ይቻላል ማለት ነው። ይህም የህዝብ ኑሮን በእጅጉ ሊያሻሽል የሚችል ነው። እንግዲህ ፍሎ ቴክኖሎጂ የቴክኖሎጂ አለም መሰረት ነው ተብሎ እየተጠበቀ ነው ያለው። ይሄ ቴክኖሎጂ ከኢንዱስትሪ እስከ ጤናና ትምህርት ድረስ ይሄ ቴክኖሎጂ ህይወታችንን በጣም ቀላል ፈጣንና የበለጠ ውጤታማ ለማድረግ እየሰራ ነው ማለት ነው። የስራ አጥ መበራከቱም ደግሞ በዛው ልክ ይሆናል ማለት ነው። ማስተዳድሮችን መፍጠር የዲጂታል እኩልነትን ማረጋገጥ ደግሞ በጣም አስፈላጊ ይሆናል ማለት ነው። እና ስለዚህ ጉዳይ እናንተ ያው ሰምታችሁታል ብዬ አስባለሁ። ምክንያቱም በጣም ቫይራል ወጥቶ ሰዎች ሁሉ ሲቀባበሉት ነበረ። ትልልቅ ፎሎወር ያላቸው ልጆችም፣ ሀበሾች፣ ኢትዮጵያውያኖች ማለት ነው በጣም በዚህ ነገር ተገርመው የትኛው ነው ሰው የትኛው ነው ደግሞ አርቲፊሻል ኢንቴለጀንስ እያሉ ራሱ ለተመልካቾቻቸው ወይ ደግሞ ለፎሎወሮቻቸው እየጠየቁ አይቻለሁኝ። ይሄ እናንተ ከምን አንጻር በምን መነጽር አያቸው? ያቀረባችሁት ሀሳባችሁን በኮመንት መስጫው ላይ አጋሩን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።